ዛሬ ቅመምዬ በትግርኛ ዘፈን እየቀወጠችው መታ ላይ በሐዋሳ ሐይቅ ላይ በጀልባ ብቻዋን እየተንሳፈፈች ለቡራ የሚገርም ዘፈን ጋብዛዋለች። ዘፈኑን ደግሞ ቤተሰብን የተረጉምላቸዋለሁ። በመጀመሪያ ግን ሀይሚዬ እናመሰግናለን። በተቻለ መጠን ከሶሻል ሚዲያ ያለመጥፋት ወይንም እንዳንና ፍቃድ እያደረገች ነው። ያው ዩቱብ ላይ ቪዲዮ እየለቀቁ አይደለም። ቡራና ሀይሚ ሲራራቁ ወይንም አንድ ላይ ካልሆኑ ብቻቸውን ቪዲዮ መስራት ይደብራቸዋል፣ ሁለቱም ማለት ነው። ለዛም ደግሞ በኢንስታግራም በቲክቶክ ላይ እንግዲህ ብቅ ብቅ እያለች ነው ከትናንትና ጀምራ።

ይሄኛውን የዛሬውን ስቶሪዋን ሁለቱም ላይ አድርጋለች። ቲክቶክ ላይ ማድርጋለች፣ ኢንስታግራም ላይ ማድርጋለች፣ ሌላ ስቶሪዎችንም ማድርጋለች። ግን ቀልቤን ሳበው ሳያትና ዘፈኑን ስሰማ ቤተሰቦቼ ወየው። ከዛ ከቻ አልኩላችሁ። በመጀመሪያ ደረጃ አንደኛውን ስቶሪ ላንብብላችሁና ከዛ ወደ ዘፈኑ ትርጉም እገባለው ማለት ነው። እና የደከምህበት ሳይሆን የተሰጠህ ነው ላንተ የሚሆነው ብላለች። እውነት ነው። አንዳንድ ጊዜ ማለት ነው እኛም ብዙ ነገራችንን፣ ጊዜያችንን፣ ላባችንን፣ ጉልበታችንን የሆነ ቦታ እና ጋር እናባክነዋለን፣ እንደክምበታለን። ግን ፈጣሪ የሰጠን ነው ትልቅ ጸጋ ወይንም ለኛ ሊሆነን የሚችለው። ገባችሁ አደለ? ያን ነገር ሼር እያደረገችን ነው። ቴንኪዩ እናመሰግናለን። ሲቀጥል ሌላ ምስቶሪ ያደረገቻቸው ነገሮች አሉ። ነገ ወደ እኛን የሚመጣው ወይንስ ደግሞ እኛንን ወደ እሱ የምንሄደው የሚል የሆነ አዚቅ ጥያቄ ነው። በነገራችን ላይ ይሄ ጥያቄ ማለት ነው ቤተሰቦቼ፣ እናንተ ካወቃችሁ ኮሜንት ላይ ቁጭ። ግን ሁለታችንም ተቀጣጥረን የምንገናኝ ነው የሚመስለኝ። ማለት እኛም ወደ እሱ እየተጓዝን እሱም ወደ እኛ እየተጓዝን እኔ መላምቴ ነው የምነግራችሁ እንጂ እንደዚህ የሆነ ሳይንስ ነገሮች እኔ ብዙ ጊዜ አይመቹኝም ማለት ሳስባቸው ወይንም ደግሞ ዝምብዬ ብዬ ጥያቄ ሌላ ምንድ ነው መልስ የሌላቸው ጥያቄ ነው የሚሆኑብኝ እና ሳይንስ የተማራችሁ እየተመራመራችሁ በደንብ ማለት ነው ኮሜንት ላይ ቁጭ አርጉ። ሊሰምታችኋል እና ሌሎችን ማስቀምጣለች። ግን ወደ ዘፈኑ ስመጣላችሁ ቤተሰቦች፣ ትናንትናም አንድ ቲክቶክ ላይ ለቃለች። በዛ ላይ ቪዲዮ አልሰራሁበትም፣ ግን ኮሜንት ውስጥ ገባው ቤተሰብ ማለት ነው ከላይ እስከታች። ወይኔ ስታምሪ፣ ውበቱን ደፍቶብሻል። ውበት ሞልቶ እየፈሰሰ ነው። እንዴት ደስ እንደሚል ብታዩ ጓደኞቿ የቀረ እየቀረ እነ በነፍቅር እነ ሄኖክ ብቻ በአጠቃላይ የማን ኮሜንት ነው ፈልገሽ ያጣሹ ካላችሁ፣ ማለት ነው የቡራን ብቻ ነው ያጣሁትኝ። እነ ኤፊ ኤፊ ራሱን ለመጀመሪያ ጊዜ ገብቶ ኮሜንት ሲኮሜንት ያየሁት ማለት ነው። እህትየዋ በጣም ነው የመወድሽ የሚል ኮሜንት አስቀምጦላታል። እና ከላይ እስከታች ማለት ነው በቃ እንዴት ብዬ ልንገራቱ? በጣም ብዙ ነው ኮሜንቱ። እና አንዳንድ ልጆች ደግሞ ለምንድን ነው የጓደኞች የጓደኞችን ብቻ የምትመልሽው እኛን ማለት የመዳም ቅመሞችን ነው አይተሽ ባህላ የምታልፊው ምናምን የሚል ጥያቄም። የስንቱን ትመልስ እንዴ! 2003 ሺህ ኮሜንት፣ የስንቱን ነው የምትመልሰው። በቤተሰብ አንዳንድ ጊዜ እናስተውል። የቅርብ የሆኑት ደግሞ ወይ ላይክ ታረጋለች፣ ወይ ልብ ያለው ኢሞች ትሰጣለች። እሺ። እና እናንተም ደግሞ ሊከፋችሁ አይገባም አይደለ ማለት ለአንዱ ብመልስ አንዱ ይከፈዋል ብላ ስለምታስብ ነው፣ ጓደኞቿ ጋር ምና ለዛ ነው ሰኬ በሚለው ለፎቲ። ቤተሰቦች አንዳንድ ጊዜ ማለት ነው ጠበቅ ነገሮችን አታርጉ። ሌላው ቤተሰቦች፣ ወደ ዘፈኑ ስመጣላችሁ ዘፈኑ ቤተሰቦች፣ የዛሬው ዘፈን ለቡራ ለቡራ ነው የተዘፈነው። ቤተሰብ በቃ ዘፈኑ ስሰማ እንዴት ደስ እንዳለኝ ትላላችሁኝ። ና ናፍቀኸኛል። እኔ እኮ እዚህ ያለሁት ብቻዬን ነው፣ ጮኼ ብጠራ ልትሰማኝ አልቻልክም። የት ነው ያልኸው? ካለህበትና አብረን እዚህ እንዝናና ነው የሚለው ቤተሰቦች ትግርኛ አመሰሙ ሰዎች ግን አደራችሁ፣ እዚህ ጋር መታችሁ እንዳቆመዱ። እኔ ማለት ነው የምር፣ ግን ትግርኛና አማርኛ የሆነ የሚቀራረበው ነገር አለ። እና የመጀመሪያው ነው እንጂ አልሰማሁትም። ሌላውን ሁሉንም ሰምቻለሁ። የምር ንምላችሁኝ እና ሀይሚዬ እንደዛ ነው ያለችው። በቃ ናፍቅኸኛል፣ ብጠራህ አልሰማኸኝም። ለምንድን ነው ርቅኸኛል? ሩቅ ነው ያለኸው። ስለዚህ ና በተቻለ መጠን እያለች ለቡራን መልእክት እያስተላለፈች ነው። ቤተሰቦች አዎ እንደዛ ነው በቃኔ ትርጓሜ ላይ በጣም ጎበዝ ነው። በተለይ ደግሞ ማልሰማ ማልሰማቸው ላይ የምተረጉመው ትርጉም ቤተሰብ ቤት ይመጣል ትላላችሁ? ትግርኛ የምትሰሙ ሰዎች ኮሜንት ላይ አስቀምጡልን። የምር ግን ናፍቀኛል የሚል ሰምቻለሁ። ከዛ ውጭ ምንም እየሰማሁት ነገር የለም እና ደግሞ ሩቅ ነው ያለው የሚለውን ሰምቻለሁ ስላችሁ፣ በምታደርገው አክት ነው የሰማሁት። ናፍቀኛል ደግሞ ከአማርኛ ጋር ስለሚመሳሰል እስ ጠላላችሁ። እንደዛ ነው እና ትርጉሜን እንዴት አያችሁት? ትግርኛ የምትሰሙ ሰዎች ካላችሁ ትርጉሜን እስኪ ተርጉምልኝ እናንተ ራሳችሁ እያል ቤተሰቦች።